ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገሬ ልጆች እንግዲህ ዛሬ ደግሞ በማገምጡት ቪዲዮ ነው የመጣሁት። እንግዲህ ቀደም ሲል ስነግራችሁ ነበረ፣ ቪዲዮዎች አብርሃም የሚለቃቸው ቪዲዮዎች በተለይ ከሄርሜላ ጋር የሚለቃቸው ቪዲዮዎች ኦልድ ቪዲዮዎች እንደሆኑ ስነግራችሁ ነበረ። ይህንንም ብዙዎቻችሁ ውሸት ነው እያላችሁኝ ነበረ። በሚያስቅ ሁኔታ መረጃ አለኝ ስላችሁ ነበረ ነገር ግን አብዛኛው መረጃ በፎቶ ስለሆነ የሚላክልኝ ማስረጃ ማድረግ አልችልም። ምክንያቱም ኤአይ ሊመስል ይችላል። ምክንያቱም የፎቶ ማስረጃ ማስረጃ ሊሆን ስለማይችል ነው። በተለይ በአሁኑ ሰዓት ፎቶሾፕ አለ፣ ብዙ ነገር ስላለ ሕዝቡም አይቀበለውም፣ ኦዲየንሱም አይቀበለውም። እንደዚህ አይነት ነገር ውስጥ መግባት አልፈልግም ማለት ነው። ብዙ መረጃዎች አሉኝ፣ ነገር ግን አልፈልግም ማቅረብ በእንደዚህ አይነት ጉዳይ ማለት ነው። ነገር ግን አሁን ላይ ራሱ ማስረጃው ተልከስክሶ መጥቷል ማለት ነው፣ በቪዲዮ ለዛውም፣ ከማገምቱት ሰው ነው። አብረው ነው የሄዱት። እንግዲህ ከዛ ሲቀርጹ እነ አብርሃም የተቀመጡበት ሆቴል ታስታውሱታላችሁ። አብርሃም ጨነቀኝ ምናምን ብሎ የሰራው ቪዲዮ ማለት ነው። በተለይ እሱ ቪዲዮ ተመልሳችሁ የኔ ቪዲዮ ላይ ካያችሁት ከዛ እንደሆነ ነግሬያችሁ ነበር መጀመሪያውኑ ማለት ነው። ነገር ግን አብዛኛው ሰው አላመነኝም። ከዚህ በፊትም አራት ቪዲዮ አምስት ቪዲዮ ሰርቻለሁ። እንደዚህ አይነት ቪዲዮዎቹ ኤክስፖዝ የሚያደርጉ ማለት ነው። ምክንያቱም እነሱ አንድ እርምጃ በተራመዱ ቁጥር እኛ ደግሞ ስህተታቸውን ከስር ከስር ማረም አለብን አንደኛ፣ ሁለተኛ ደግሞ ለኦዲየንሱም ማስረዳት አለብኝ እና በአጠቃላይ እስኪ አሁን ምላችሁ አብርሃም ና ሄርሜላ ላይ የት እንዳሉ አይታወቅም ሲለቁት የነበረውን ቪዲዮ ኦልድ ቪዲዮ ነው አብርሃምም ለጋሽዬ ለስራ ወጥቻለሁ ሩቅ ነኝ ያለሁት እንዳለ ነግሬያችሁ ነበረ። ከዚህ ጋር ታዲያ ተያይዞ ትናንትና ብዬ ላውራላችሁ የምፖስትበትን ታይም አላውቀውም። ነገር ግን አሁን በተለቀቀው እዩ ግሬስ በሚለው ቪዲዮ ላይ ሄርሜላን የት እንዳለች ሲጠይቀው ነበረ። አቤልን ማለት ነው። እዩ ሲጠይቀው ነበረ ሄርሜላ የት እንዳለች ንገረኝ፣ አብርሃምና ሄርሜላ የት ነው ያሉት ብሎ ሲጠይቀው ነበር። ቤቱ ድረስ ራሱ ሄደ መጠየቅ ትችላለህ፣ መጠየቅ ትችላለህ። ማንም ሰው አያውቅም ማለት ነው። ኢቭን ጓደኞቹ አያውቁም የት እንዳለ ማለት ነው። እስካሁን ሲለቁት የነበሩት ቪዲዮዎች ኦልድ ናቸው። አንደኛው ከቡታጅራ ነው፣ አንደኛው ደግሞ ከዚህ ነው። ወደኋላ ተመልሶ ደግሞ የአዲስ አበባ ቪዲዮ ነው የለቀቁት ማለት ነው። እስኪ በማስረጃና በመረጃ እናውራ። ሶ ይሄ ቪዲዮ የተለቀቀው ከአራት ቀን በፊት ነው ኤቢ ግሬስ በሚለው ቻናል ላይ ማለት ነው፣ በአብርሽ ቻናል ላይ ነው የተለቀቀው እና አስደንጋጭ ነገር ተፈጠረ። አብርሽ ከባድ ውሳኔ ወሰነ ይላል። ይሄ ቪዲዮ የተቀረጸው ቡታ ጅራ ነው ማለት ነው። ማስረጃ በምን አወክ? ምናምን ልትሉኝ ትችላላችሁ። ያን ቀንም ስትሉኝ ነበር። ነገር ግን አሁን በፎቶ እንዳለኝ ነገርያቸኋሉ። ግን አሁን ደግሞ የሌላ ሰው ቪዲዮ ላይ አገኘ ነው ማለት ነው። ይህን ራሱ ሩሙን ሆኖ እዚሁ ሆቴል ላይ ማለት ነው። ማስረጃ አለን ማለት ነው። ጽጌ ሮያል ቻናል ላይ እንሄድ። ጽጌ የምትለሆነ እንግዲህ እንስማ። ዛሬ እንግዲህ እንደዚህ ፍልቅልቅ ደመቅ ሸብረቅ ብዬ የት እንዳለው ገምቱ። ቡታ ጅራ ጽጌ እያለች ያለችው አሁን ያለሁት ቡታ ጅራ ነኝ እያለች ትገኛለች። በደም ስሟት ቡታ ጅራ ነኝ እያለች ትገኛለች። ይህን ሆቴል እዩት፣ ፎቅ ነገር ነው። ተመልከቱት። ውስጥ እንግባ አሁን እዚህ ሩም ውስጥ እንድታስተውሉልኝ የምፈልገው ግድግዳውን እዩት፣ አልጋዎቹን እዩት። አልጋዎቹ አልጋ ልብሱ ምናምን ይለያያል። እሺ። ነገር ግን ቀጥታ በሩን እዩልኝ። ቀጥታ ማለት ነው ሁለቱን ጎን ለጎን አደርግላቸዋል። ሁለቱም ተደራቢ የሰንሰለት ቁልፍ አላቸው። የውስጥ ማስታወቂያ ነገር መሰለኝ የተለጠፈበታል። ሁለቱም ተመሳሳይ በር ናቸው። የአንድ ሆቴል በር እንደሆነ ያስታውቃል። ጽጌ ቀደም ሲል ምን አለች? ቡታ ጅራ ነኝ አለች። ተመልከቱ እንግዲህ፣ ቡታ ጅራ መሆኑ አይደለም አሁን ዋናው ቁም ነገሩ ማለት ነው። ቡታ ጅራ ይሄ ነገር ተቀረጸና አዲስ አበባ ተመለሱና አዲስ አበባ ነኝ ለማስባል የአዲስ አበባ ቪዲዮ ደግሞ ተመልሶ ተለቀቀ ማለት ነው። ምን የሚል ቪዲዮ? ሁለት ቪዲዮ ተለቀቀ። አንደኛ ከሩታ ጋር ያለው ቪዲዮ ተለቀቀ። ሁለተኛው ደግሞ ከኤርሜላ ጋር እሷ ገጠር እንሂድ ቤተሰቦች ላስተዋወቅን የምትለው ቪዲዮ ማለት ነው። ሁለቱም የተለቀቁት በአብርሃም ቻናል ላይ ነው። ከዛ ደግሞ የመጨረሻው ደግሞ ብሄር ሜላ ቻናል ላይ ነው የተለቀቀው ማለት ነው። አያቴን ላስተዋውቅ ምናምን ያለችበት ማለት ነው። እና ምን ልላችሁ ነው ነው ምንም ልላችሁ አይደለም፣ በቃ አብርሃም የት እንዳለ አይታወቅም ልላችሁ ነው። ሌላ ነገር አይደለም። አብርሃምን አፋልጉን እያለን እንገኛለን። ምክንያቱም ማንም ሰው የት እንዳለ አያቅም ከሩታ ጭምር ማለት ነው። ያው ያስተዋለ ያስተዋለዋል። በያው ቀኔ ነው የተናገርኩት በዛው ውሰዱትና ወደ ሁለተኛው አጀንዳ ሳልፍ፣ እንግዲህ ሩታ ትናንትና በቪዲዮ ወታ ነበር ከቦታ ጅራ ማለት ነው ከኤፍሬም ጋር ስታወራ ነበረ። በዚህም እንግዲህ የፍርድ ቤት ፕሮሰሱን እንደጀመረችና ፍርድ ቤቱም የጊዜ ቀጠሮ እንደሰጣቸው ነው አብርሃምን ፍርድ ቤት ቀርቦ የእምነት ቃሉን እንደሰጠና ቀጣይ ደግሞ የጊዜ ቀጠሮ እንደተሰጣቸው ነው። በአጠቃላይ እየገለጸቸው እንግዲህ ቀጣይ የሚሆነው የማሰቢያ ጊዜ እንደሚሰጣቸው ነው በሚቀጥለው ቀጠሮ ማለት ነው። ሙሉ በሙሉ የማሰቢያ እና የሽምግልና ጊዜ ነው የሚሆነው ማለት ነው። የነዚህ የሁለቱ ልጆች እንግዲህ ፕሮሰሱ እየተጣደፈ ይገኛል። የመለያያ ጊዜያቸውም እንግዲህ ተቀርቧል ማለት ይቻላል ማለት ነው። እሷ እንዳለችውም እንግዲህ ጊዜው እንደውም በጣም ረዘመብኝ ነው እያለች ያለችው። ምክንያቱም በጣም መለያየት ፈልጋለች። ነገሩን ቶሎ መፍታት ነው እየፈለገችው ማለት ነው። በተለይ አሁን ላይ አብርሃም ከሄርሜላ ጋር እያደረገው ያለው ነገር በጣም አሳሳቢ ስለሆነባት ነገሩን ቶሎ ለመቋጨትና ለመገላገል ነው ያሰበችው። ምክንያቱም እሱ እያደረገ ያለው ሙሉ በሙሉ እሷን ማስቀናት ላይ ነው የተጠመደው ማለት ነው። አውቆ ነው የሚያደርገው። ነገሮች እንግዲህ ተመችቶት ነው እያደረገ ያለው። እሷ ላይ ምን እንደሚፈጠር እሷ ላይ ምን አይነት ስሜት እንደሚፈጠር ምንም አይነት ግንዛቤ የለውም። እንደምታውቁት ነው አብርሃም ደነዝ ጭንቅላት ነው ያለው በተለይ ሰዎች በመሀል ገብተው ነገሮችን ለመፍታት ሞክረዋል። ጋሽዬ ሳይቀር በመሀል ገብተዋል። ነገር ግን አልተሳካም ማለት ነው። ነገሮች እንግዲህ አሁን እየተጣደፉ ይገኛሉ። ፍርድ ቤት ነገሩን ይዞት እንግዲህ ሊቋጨው ጫፍ ላይ ደርሷል ማለት ነው። አብርሃምም ፍቺውን የፈለገው ነው የሚመስለው በስተመጨረሻ፣ ምክንያቱም ከኤርሜላ ጋር ያለውን ግንኙነት እያጠናከረ ይገኛል። በተለይ አሁን ላይ አብርሃም የት እንዳለ አይታወቅም። ጓደኞቹም ቢሆኑ የት እንዳለ አያቁም ማለት ነው ጋሽዬን ጭምር አያቁም ። እንግዲህ አብርሃም የሚለው ለስራ ሩቅ ቦታ ነኝ ነው የሚለው። እንግዲህ እውነቱን ይሁን ውሸቱን የምናውቀው ነገር የለም። ነገር ግን እንደ ጥርጣሬ ያው ከኤርሜላ ጋር ሊሆን ይችላል። ምክንያቱም ገጠር ልውሰድ፣ ቤተሰቦቼም ላስተዋውቅ ስትለው ነበረ በተደጋጋሚ። ስለዚህ እዛ ይሆናል ብለን ጥርጣሬያችንን የምንገልጸው ማለት ነው። ነገር ግን አብርሃም ያለበትን ይፋ አላደረገም ማለት ነው። እንግዲህ ከአብርሃም ጋር ተያይዞ እንግዲህ የአብርሃም ደጋፊዎች ጮቢያቸውን እየረገጡ ይገኛሉ። በዚህ ሰዓት አብርሃም ትክክል ነህ፣ እንኳን ደስተኛ ሆንክ፣ ከኤርሚላ ጋር ስትታይም በጣም ደስተኛ ነህ እያሉ ይገኛሉ። እንግዲህ የአብርሃም ፋኖች እንግዲህ የአብርሃም ፋኖች ይመቻቹ ነው የምንለው ምክንያቱም እየደገፋችሁ ያላችሁት ነገር ትክክል እንዳልሆነ እያወቃችሁ ነው። እንግዲህ ሮንግ ሳይድ የያዛችሁት አሁን ላይ እንግዲህ ሪንግ ውስጥ ይገባሉ ብለን እናስባለን። የሩታ ደጋፊና የአብርሃም ደጋፊ ጎራ ለይቷል ማለት ይቻላል። የአብርሃም ደጋፊዎች ግን ሪዝነብል አይደሉም፣ ማጠቃላይ ዝም ብለው አይናቸውን ጨፍነው ነው እየደገፉት ያሉት። ደስተኛ ሁንልን፣ ከሄርሜላ ጋር ስትታይ ሙሉ በሙሉ ደስተኛ ነህ፣ ስስቅ ስትጫወት ነው የምናየ። ከሩታ ጋር ደግሞ ስታለቅስ እና ሳዶነ ነው በቃ ደስተኛ ሆነ አናየምና ከኤር ሜድላ ጋር ሆንልን፣ በቃ እሷ ደስተኛ ታረገሃለች፣ እንደዚሁ ይቀጥልልን እያሉት ይገኛሉ። እኔ እንዴት እንደሚያስቡም አላቅም፣ ጤነኛም አይመስሉኝም፣ አላቅም። ብቻ ብዙዎችን እያማለለ ይገኛል አብርሃም በአሁኑ ሰዓት። በመጨረሻም ቤተሰቦች እንግዲህ ዛሬ እሁድ ስለሆነ ያው ዝም ብዬ ልቀልድ ብዬ ነው እንግዲህ ሀሳብና አስተያየታችሁን ግለጹልኝ። አንዳንዱ ቅኔ ነው፣ አንዳንዱ ቁም ነገር ነው፣ አንዳንዱ ደግሞ ቀልድ ነው። እንግዲህ በዛ መልኩ እዩት ማለት ነው። ያለው ነገር ግን ይሄ ነው። ነገ እንገናኛለን በቁም ነገሩ። ለአብርሃም ደጋፊዎችም እንግዲህ ሰብሰብ አድርገን አንድ ቀን መልስ እንሰጣቸዋለን ማለት ነው። እንግዲህ ከዚህ በኋላ የሚሆነው የአብርሃም መገኘት ነው ማለት ነው። ምክንያቱም እስካሁን ሲለቅልን የነበረው ቪዲዮ ኦልድ ስለሆነ ትክክለኛ ቪዲዮ እና ያለበትን የሚገልጽ ቪዲዮ ይለቅልናል ብለን እናስባለን። አብርሃም ከማን እንደሚደበቅም ግራን ይገባል። እንግዲህ ያለበትን ያሳውቀናል ብለን እንጠብቃለን። እንግዲህ ነገ ከነጎዲያ ቤተሰቦቼ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ።